አመታት በኋላ ማለት ይቻላል። እና ኧረ በቃ አበዛችሁ። አንድ ባለ ትዳር ወንድ በዚህ በጣም ደስተኛ እኮ ነው። በሴት ልጅ ህይወት ተጫወት እንተ ምን አለብህ? ያቺን እያቃጠል ካንተ እዚህ ትደንሳለ። ሌላ ሴት ለማግኘት ምንም ሸም የሌለው ምት ጋር በሰዓቱ አንቺ ላይ ተጫወተ፣ ተጠቀመብሽ፣ ጣለሽ፣ ሌላ ሴት ጋር ደግሞ ሄደ። እሱ የሱ ባህሪ ይሄ የሱ ባህሪ ነው። ሰው ነው። ሄዳለሁ አብሮሽ እንግዲህ ድራማውን ቀጥሏል። አሰላሙ አለይኩም ወራምቱላ ወበረካቱ። እንደው የሌላ እምነት ተከታይ ሰላም እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛክላ ኸይር ለእናንተ ቃል የለኝም ውዶች እየ ባላችሁበት አላህ ይጠብቃችሁ፣ ከይር ነገር ሁሉ ይቅጠማችሁ፣ ሸር ነገር ሁሉ ይራቃችሁ። ዛሬ ደግሞ ባብረሽ እና ባብረሽ ምልበሎች መንጋል በላችሁ ሴቱ ናችሁ በሴት ላይ እጃችሁን የምትቀስሩት ማለት ነው። ነገኔ ላይ ቢደረግ ነገኔ ላይ ቢከሰት ሳብላችሁ ማታስቡት ማለት ነው። በጭፍን የምትፈርዱት ማለት ነው። በተሰፈርሽ በቁና እያንዳንድሽ ትሰፈር ያለሽ ማለት ነው። ደግ አረገሽ እንዲያደረገሽ እንዲያደረገሽ ብለሽ ጥሩ አመለካከት ትተሽ በስድብ እንትን የምትዩ ማለት ነው። እሱ አንድ ሴት ልጅ ራሷን ካስከበረች በር ስታንኳኩ እናንተ ካልከፈታችሁ ማንም በራችሁን በርግዶ ወይም ምናችሁን በርግዶ አይገባም። ለምን? ልብም ልክ እንደበር ነው ማለት ነው። አሁን እሱ ላይ ታውቃላችሁ፣ ኢትዮጵያ ላይ ያለውን ነገር ታውቃላችሁ። በተለይ በአሁን ጊዜ ወጣቶች እኛ ሴቶች አብዛኛው የምንፈልጋቸውን ነገር እንግዲህ ለእናንተ አልነግራችሁም ሁላችሁም ታውቃላችሁ። ከመቶ አስር ፐርሰንት ሴቶች ሀያ ፐርሰንት ሴቶች እንደዚህ አይነት ጭምልቅ ውስጥ የማይገቡ ናቸው እንጂ ያሉ ሰማኒያ ፐርሰንቱ እንዳለ እንደዚህ አይነት ነገር የሚፈልግ ነው። ጥቅማዊ ብቻ ምድራዊ ነገር ብቻ የሚፈልግ ማለት ነው። እየተበለቃቀጡ ሽቃላ ነው የሚፈልጉት ማለት ነው። እና አብሬሽ ልክ ያንን ድራማ ነው ያንን ጊዜዋን ነው እየተጠቀመ ያለው። አንዷን ሴት ይጠቀምባታል። በአንዷ ስራ ይጀምራል። ከዛ በኋላ የተወሰነ ወራቶችም አመታቶችም ያስቆጥራል። የአየሩ ሁኔታ እየቀዘቀዘ ሴት ደግሞ ደና ገቢ የምታስገባለትን ደግሞ ይፈልጋል። እንግዲህ እንግዲህ አሁን እንደምታዩት እንግዲህ ባለፈው እንግዴ ሩታ ጋር ነው እንደዛ ፈፍ ሲሉ የነበረው ድራማ ሲሰሩብን፣ ምን ሲሰሩብን፣ ሲያጃጅሉን ተጣላን፣ ምናል ተፋታን፣ ተለያየን ሲሉ ከዛ በኋላ ፍቅር በመሀል መጣች። እኔ ያላንቺ መኖር አልችልም፣ እኔ ያላንቺ መቀንጠስ አለብኝ ያላንቺ ምን አልተነፈሰም፣ ምድሬሽ፣ ምድሬሽ ሲል ነበር። እዛ ደግሞ በኋላ ላይ ደግሞ ፍቅር አልቀሳ ሄደች። በቃ ያለንተ መኖር አልችልም ብላ ያኛውንም ድመቷንም አስለቅሳ ማለት ነው። ግን እናንተ ማለት ነው እምነታችሁ ይፈቅዳሉ? የኢትዮጵያ ባህል ይፈቅዳሉ? እንደዚህ አይነት እርግጥ ነው፣ ማንኛውንም ሰው አቀራረባቸው ነው፣ እንዲወዳችሁም እንድትጠሉትም የሚያደርግ ማለት ነው። አሁን ምን አለ? ማንም ነው የሚወደኝ፣ እንደውም በግሬስ ይሄ ራሱ ሴቶች አሳልፉኝም ሰውን እያማለልኩ ነው። አንዳንድ ጊዜማ በመኪና ብሄር ነው የሚሻለኝ አለ። አብረሾ ምን ስለሆንክ ነው አንተ ሴቶችን የምታማልለው? ስንቱ በስራክ ነው በምንክ ነው ሴትን የምታማልለው? ስለ ምግባርክ ነው? እምነትክ ላይ ጠንካራ ሁነክ ነው ወይ? እናት አባትክን አክብረ ነው ወይ? እናንተ ማለት እኮ ለቤተሰቦቻችሁ እንኳን ክብር የሌላችሁ እኮ ነው አደለም? ወደ ወዴንስን ማለት ገንዘብ ብላችሁ ነው። ገንዘብ ስለምታገኙ እኮ ነው። ወዴንስን እየሸቀላችሁ ምታጃጅሉት ማለት ነው። ምን ይሆናል? ስለ ምግባር ያለው ነገር አንድ አስር ኪሎ ፍርኖ ዱቄት ገዝታችሁ ዳቦ ደፍታችሁ እንደው ሌላ ሌላ አንዳንድ ነገር አድርጋችሁ መታችሁ ቤተክርስቲያን ደጅ ላይ የሚቀመጡትን የተራቡትን፣ የተጠሙትን፣ በየመንገዱ ላይ የተቸገሩትን ብታበሉ ና ጽርቅ ከነሱ እጃችሁን ስማችሁ ተመርቃችሁ ብትሄዱ ነበር እንደዚህ ህይወት ሁሉ ምስቅልቅል አይሆንም ነበረ ማለት ነው። እናንተ ዱባይ ብላችሁ ዱባይ ለመዘነጥ ሄዳችሁ እናታችሁን አባታችሁን እናንተ እንደኖራችሁ ዛሬ እናንተ እንደኖራችሁት አይደለም። እናት አባታችሁ እናንተን ያሳደጉት መከራቸውን አይተው በኩራዝ በጀርባ ውሃ ተሸክመው ወገባቸው እስከሚቆመጥ ቤት ለቅልቀው እንጨት ሰብረው በእጃቸው ፈሽተው በእጃቸው ወቅጠው መከራቸውን አይተው እናንተን ዛሬ እዚህ ላይ እያደረሱት ምርጥ ደጋግ ምርጥ እናትና አባታችሁ ናቸው። መጀመሪያ ዓለም ላይ ከተሰጠክ ደስታ ሁሉ እናት አባትክ ናቸው የሚበልጡት። እናንተ እናትና አባታችሁን ጉልበት ስማችሁ፣ ተመርቃችሁ፣ በጎረቤት ተመርቃችሁ ላለመውጣት አደል እንዴ? ለፎሎ ና ለብር ለዶላር ብራችሁ ዱባይ ሂዳችሁ መርከብ ላይ ሰርጋችሁን ያረጋችሁ ወላ። እናንተ ሂዳችሁ እዛ መርከብ ላይ ሰርጋችሁን ከምታረጉ እንዶ የእኔ ቢጤ አለ አደል፣ የኔ ቢጤ፣ የእኔ ቢጤ ለጋሪ እንኳን ችሎ የማይከፍሉ ለብርና ሶስት ብር እነሱ ጋር አፈር ላይ ቁጭ ብላችሁ ሰርጋችሁን ብታከብሩ ኑሮ በእውነት ነው የምላችሁ፣ የሰው ልብ ውስጥ ገብታችሁ አትወጡም ነበረ። እናንተ ግን ዛሬ እያያችሁ ያሉት ጸብራቃውን ነገር ነው። አንተ ዛሬ ሌላ ሴት ታመጣለህ፣ ሌላኛዋ ሴት ትቀይራለህ። ሩት ለአንተ ዋጋ ጥግ ድረስ ዋጋ ከፍላለች። እናቷን፣ አባቷን፣ እህቶቿን፣ ወንድሞቿን፣ ትምህርቷን ጥላ አንተ ምርጫዋን አድርጋ ነበር የመጣችው። ስንት ስምላ ስንት ወደንሶቿ እየሰደቧት ለቤተሰብሽ ክብር የላሽም ምን የለሽም እያሉ ሙልጭ እያደርጓት ያንን ተቻችላ አንተ ጋ ነው የመጣችው። ግን ዛሬ አንተ በጎን ያቺን ታስለቀሳለክ፣ በጎን ደግሞ ያቺን አስረግዘ ቤት አስቀምጠ ደግሞ እዚህ ጋር ደግሞ ከዚህ ጋር ሮማንቲክ። በጣም ሼም ነው፣ ሼም ነው። ሴት ልጅ እኮ መሰበር ማለት ለእሷ ከባድ ነው። ሴት ልጅ እንክብካቤ ነው የምትፈልገው። ሴት ልጅ ቁማር አይደለችም። እና እህትክ ላይ መደረግ የማትፈልገውን ሌላ ሴት ላይ አታደርግ። መቼም ከነዚህ ከሶስቱ ጋር አንሶላ ተጋፈተኝታሃል እርግጠኛ ነኝ። ግን ምንድን ነው እያረክ ያለሁ ይሄ ስለ ምግባረክ እንትን ይላል። ለስሙ ማተብ አንገተ ላይ ያለህ ማተቡን ትርጉሙን ወቀው መጀመሪያ ከተለያዩ ሴቶች ጋር አንሶላ ከመጋፈፈ በፊት ማለት ነው። አንተ ብር ስላለህ ብቻ ያቺን ታመጣለህ፣ ትጠርዛለህ፣ ታወጣለህ። እንደገና አንቺን ታመጣለህ፣ ትጠርዛለህ። ወደ ሰዎች ማ በግ ናቸው። አንተን የሚከተሉት አንተን ሰብስክራይብ አድርገው የሚከተሉት በጉ